ዱባይ አቡ ዳቢ መዳም በምን አይነት ኬዝ እስር ቤት? በቀላል ኬዝ እናንተ በጭራሽ ልታስቡት በማትችሉት ኬዝ እስር ቤት ገብታለች እህታችን ማለት ነው። ቪዲዮን አስገባላችኋለሁ ለብዙ እህቶች እንዲደርስ፣ ላይክ ሼር፣ ሰብስክራይብ ማድረግ እንዳትረሱ ዳይ ወደ ቪዲዮ እስከ መጨረሻው ተከታተሉ። ቪዲዮ ስትጨርሱ ም ላ አንዳንድ ነገር ላችኋለሁ ማለት ነው። የሆነ ኩሽና እያጠበች ኩሽና ይሄ የተበቱ ቃል አይደለ እሱ ነው እሱን እያጸዳች እያለ እሱን ቀርጻ ለጓደኛዋ ልካላታለች እና ያንን አንስታ ወደ ሀገርሽ ነው የምሻኝሽ ብላ ወደ ሪፖርት ወሰደቻት። ሪፖርት ስትወስዳት ደግሞ ልጅቷ እኔ መሳፈር አልፈልግም፣ መስራት ነው የምፈልገው፣ ምንም አይነት ወንጀል አልሰራሁኝም፣ ሶስት አመት ከስምንት ወር አገልግያታለሁኝ፣ ካንስሌሽን ሰታኝ፣ መስራት ነው የምፈልገው ስትል በቃ ስሪ ሲሏት ሴትዮቷ በዛ በቪዲዮ ከፖሊሶች ጋር ትነጋግርና ወደ ፖሊስ ጣቢያ በዚህ ምክንያት የወሰደቻት አሉኝ። በቃ ከዛም ወዲህ ልጅቷም ደውላ አታውቅም። ዛሬ ስድስት ቀኗንም ብጠብቅ ሴትዮቷንም ባውራት ምንም አይነት መረጃ የለኝም እና ምን ማድረግ እንዳለብኝ አላውቅም። በምን መርዳት እንዳለብኝ፣ ማንንም መጠየቅ እንዳለብኝ አላውቅም። በጣም ነው የጨነቀኝ ማለት ነው። በጣም የት እስር ቤት ነው ያለችው? እሷ ያለችው አቡዳቢ ነው። እኔ ወረቀት የለኝም። እሷ ኮንትራት ናት። እኔ ወረቀት የለኝም። እኔ ዱባይ ነው ያለሁት። የት እስር ቤት እንዳለች ምን ውስጥ እንዳለ ቪዲዮ እንደሰማችሁት ነው እንግዲህ። በምንድን ነው እች ሴትዮ ልትበቀላት የፈለገችው? እቃ ለምሳሌ የሚጸዳ እቃ ፎቶ አንስታ ለጓደኛዋ ስላላከች ነው። ይሄ የሚያመለክተው ደግሞ የነሱ ልጆችም ፎቶ ምታነሱ፣ የነሱ እቃ ፎቶ ምታነሱ፣ የነሱ ምግብ ፎቶ ምታነሱ እነሱ ቤት ቤታቸውን በሌሉበት እንደፈለጋችሁ የምትተረማመሱ ቪዲዮ የምትቀረጹ በጣም ጥንቃቄ አድርጉ። ቤታቸው ውስጥ መቅረጽ የምትችሉት የራሳችሁን ብቻ ነው። አንድ ጥግ ይዛችሁ የእነሱ ልጆች ሳታስገቡ እነሱን ሳታስገቡ በጥንቃቄ ነው መቅረጽ ያለባችሁ ማለት ነው። ሲጀመር የሶሻል ሚዲያ ተከፋይ ካልሆናችሁ ሚዲያ ፎቶ መቅረጽ ቪዲዮ መቅረጽ ለእናንተ ምንድን ነው የሚያደርገው? እኔ አሁን ለምሳሌ ከራሴ ውጭ ማንንም አልቀርጽም። ማንንም ማለት ነው ሀታ ሀበሻ አልቀርጽም ገባችሁ እንደዚህ ተቀርጸው የፖሰቱትን የተናገሩትን እናንተ ያስተምራል ብዬ ካልሆነ በስተቀር ማንንም አልቀርጽም። ምንም አይጠቅመኝማ፣ ሊጎዳኝ ብቻ ነው የሚችለው ማለት ነው። አያቸው። እቺ ልጅ ግን የእሷን እቃ ፎቶ አንስታ ለጓደኛዋ ባትልክ ኖሮ ካንስሌሽን በደንብ ወስዳ ሌላ ቤት የመስራት እድል ይኖራት ነበር። አየሽ፣ ዱባይ ላይ መብት አለ። ይገባችሁ ግን መብታችሁ ማስከበር የምትችሉት እናንተ የሰው መብት አክብራችሁ የሰው መብት ሳትጥሱ ማለት ነው። ሕጉን ጠንቅቃችሁ ማወቅ አለባችሁ። እናንተም አትጎዱም፣ ሰውንም አትጎዱም። አያችሁ፣ ከዚህ ተማሩ። ብዙ እህቶች የእነሱን ልጆች ቪዲዮ ይቀርጻሉ በድፍረት ማለት ነው። አይቻልም ሀባይቢ ሲነገራችሁ አትሰሙም። አንድ ኡጋንዳ ምን እንደተደረገች ታውቃላችሁ? ባለፈው የነሱ ልጅና የነሱ ልብስ እነሱ በሌሉበት የነሱ ወርቅም አይደለም የነሱ አርቴፊሻል ለብሳ ከልጆቿ ጋር ሴትዮ ስራ በሄደችበት ቪዲዮ እየቀረጸች ፖስት ታደርጋለች ማለት ነው። ምን እንደተደረገች ታውቃላችሁ? ባፏ በአፍንጫዋ እስክትደማ ደም እስክትደፋ ደብድበዋት ማለት ነው። በሽንት ቤት ጫማ ነው ያሳፈሯት። ኦኬ እዚ ጋር አጥፍታለች። መክሰስ ማኑ መክሰስ አይችልም። ግን ዝም ብሎ የምትደበደቡ እህቶቼ መብታችሁን ማስከበር ትችላላችሁ። የትም አረብ ሀገራት ላይ ቀልድ እንዳይመስላችሁ። እስፔሻሊ አዲስ የሆናችሁ እህቶች ተጠንቀቁ ማለት ነው። እናንተን ለመፈተሽ ብር ይጥላሉ፣ ወርቃቸውን ይጥላሉ፣ የሆነ ነገር ሊጥሉ ይችላሉ። ግን እናንተ ያንን ነገር እንዳት ነው እንደ ማንኛውም ሰራተኛ አጽድታችሁ የሆነ ነገር ስታገኙ ቦታው መልሳችሁ ማስቀመጥ አለባችሁ። ወይም ደግሞ ይሄንን አግኝቻለሁ ለምን አርቲፊሻን አይሆንም ይሄንን አግኝቻለሁ ብላችሁ ስጧቸው ማለት ነው። ሀቂቀተን እኔ ልንገራችሁ ከራሴ ስህተት ማለት ነው። ብዙ ጊዜ እኔ ስህተት ሰርች አውቃለሁ። እኔ ስህተት አልሰራውም፣ እኔ ጻድቅ ነኝ፣ እኔ ጎበዝ ነኝ፣ ምናምን እያልኳቸው አይደለም። የሆነ ጊዜ ኡጋንዳ ደብድቤያለሁ ተናድጄ ማለት ነው። ሴትዮ ምን እንዳለችኝ ታውቃላችሁ? እዚህ ሀገር ሀይዋነ ብትልሽ እራሱ አንቺ እሷን መልሰሽ ሀይዋነ ማለት አትችይም። በህግ እና በህግ መክሰስ ብቻ ነው የምትችዩ። የአንቺን መብት ሊያስከብር የሚችለው ህግና ህግ ብቻ ነው። አንቺ ግን ሀይዋንም ትበልሽ ምንም ታደርግሽም መልሰሽ አትመችም። ያለበለዛ በተመሳሳይ ሁኔታ አንቺ ብጥፋተኛ ትሆኚና ትቀጫለች ነው ያለችኝ። አያችሁ እኛ ምንነግራችሁ ከተማርነው ካየነው ካሳለፍነው አዳዲስ እህቶቻችን ገደል እንዳትገቡ ነው። እቺ ይታችን አሁን በእርግጠኝነት እቺ አንዳንድ ጓደኛ ወላሂ፣ ስብሃንላ አንዳንዴ ጓደኛ አላህ ነው የሚሰጣችሁ አያችሁ። እችኛው አሁን ጠፍታ ነው የምትሰራው፣ ያቺ ኮንትራት ናት። እችኛው ጠፍታ የምትሰራው ምን ያህል ቦታ ቢኖራት እና ምን ያህል ቢዋደዱ ነው። እቺን ልጅ እስር ቤት ስላለች ከመዳሟ ጋር እንደተጣለች አጣርታ ሶሻል ሚዲያ። እንግዲህ ሀቢባ ቤት መግባት በጣም ከባድ ነው ታውቃላችሁ። በጣም ዋጋ ክፍለ ነው የሚሆነው። እኔ ራሱ ሀቢባ ቤት ልግባ ብል በጣም ለእኔ ከባድ ነው፣ ምክንያቱም እሷ ቤት ስትገቡ አበባ ልካችሁ የሆነ ኩይን ምናምን ልካችሁ ነው የምትገቡት ማለት ነው። እና ተጠንቀቁ። ገባችሁ እዛ ቤት ኦልሬዲ አመት ከስምንት ወር ነው የሰራችሁ። ሶስት አመት ከስምንቱ ወር ነው የሰራችሁ። አያችሁ አረብ እንደ ፈለግሽ ብትሰሪለት ደም ብትተፊለት፣ አንድ ስህተት የሰራሽ ቀን አሽቀንጥሮ ያስወጣሻል። በዚህ አጋጣሚ አረብን አትመኑ፣ እራሳችሁን ጠብቁ፣ ብሉ፣ ጠጡ። እነሱ ይጎዳሉ፣ እነሱ እንደዚህ ናቸው። እኔ ብዙ አመት ቆይቻለሁ ምናምን እያላችሁ እራሳችሁን አትጉዱ። ብትታመሚም በዚህ መሰረት አሽቀንጥረው ይጥሉሻል፣ ያሳፍሩሻል ወይም ደግሞ እንደፈረደብሽ ታማለች ብለው ይጥሉሻል። እንትን ቦታ ማለት ነው። ገባችሁ አይደለ? ስለዚህ እንደዛ ነው የምላችሁ። ተጠንቀቁ። የነሱ ልብስ፣ የነሱ ምናምን። አሁን አንዳንድ መደቡ በነገራችን ላይ እንትን ሰራተኛ ክላስ የሚተኮስበት ቤት አለ። አሁን እኔ ሰራተኛ ክላስ የምተኩሰው ብዙ ጊዜ ሴትዮ እኔ የእሷ ልብስ የምለብስ ምናምን ይመስላታል። ፋራ መስላታለሁ መሰለኝ ማለት ነው። እየመጣች ቶሎ ተኩሺ፣ ቶሎ ወደ ክላስ ውሰጂ ምናምን ትለኛለች። እኔ ለራሴ የእነሱ ልብ በጣም ነው የምጠየፈው። በጣም ነው የሚሸተው፣ በጣም ነው የሚገማው ልብሳቸው ማለት ነው። እንደ እናንተ የእነሱ አርቴፊሻል ምናምን እነሱ እኮ ወርቃቸው ቤት አያስቀምጡም። ባይዘወይ የእነሱ አርቴፊሻል ምናምን የእነሱ ቡትቶ ካማራችሁ ሺኤን ላይ ጠልባችሁ ዘና ዝንጥ ብላችሁ ፖስት ማድረግ ትችላላችሁ ሲጀመር ማለት ነው። ዘንጬ እፈምሳለው ማለት በጣም ስግጥናና የተሳሳተ ሀሳብ ነው። መፈመስ ከፈለጋችሁ እንደኔ በስራ ልብሳችሁ ስሩ፣ ትፈምሳላችሁ። የሚያፈምሳችሁ የምታወሩት አስተማሪ ነገር ነው እንጂ የምትለብሱት ልብስ አይደለም። ወላ እኔ ብዙ ቆንጆች፣ ብዙ ዘናጣዎች፣ ብዙ እኔ ነኝ ዘናጣ የሚሉ ሴቶችን አይቻለሁ ሶሻል ሚዲያ ላይ አልፈመሱ። እኔ በልጣቸዋለሁ በመፈመስ ደረጃ። እኔ ፌመስ ነኝ ምናምን እያልኩ አይደለም። አሁን ሌላ ሰው ማለት ነው ፌመስ ነች ምናምን ይለኛል። እኔ ምንም አይመስለኝም። ምክንያቱም ፍምስና ስና ይህን ያህል እንትን አልደከምኩበትም። ማለት ስራ ቦታ ላይ በራሴ ኮንፊደንስ ያለኝን ነገር ለብሼ ነው የምወጣው። እንደ ሰው ደስተኛ ነኝ። ልብስ የሰው ልጅ ደስተኛ ያደረገውም ለሰው ልጅ የሚጠቅም ነገር ከተናገራችሁ እናንተ ቡትቶ ራሱ ብትለብሱ ታምራላችሁ። ወዝ ይኖራችኋል። ገብታችሁ ይህን ይመስላል ለዘመድ ወዳጆች፣ ለጓደኞቻችሁ፣ አዳዲስ ለሚመጡ ለእህቶቻችሁ ሼር ሼር ሼር አድርጎልኝ ስቶሪ ላይ በጣም ወዳቸዋለሁ፣ አከብራቸዋለሁ። ውድ ፋሚሊዎቼ በቀጣይ ባሪ ቪዲዮ እንገናኛለን።